አሁን ሰው የመሰለው ምንድን ነው? አዶናይ በቃ ገንዘብ መለመን ፈለገ ገንዘብ ጎደለው ምናምን ነው። ለምኝ ቤተሰቦቼን ብዋረድ አይሻለኝም? ከሀገር ፊት ከምዋረድ ቤተሰቦቼ ሀብታሞች ናቸው ሰሚኒማኒት እነሱን ከእናቴ ፊት ብዋረድ ይሻለኛል። ከዛ እናንተ ሙድ ቢይዝባቸው አይሻለኝም? የራዳ ልጅ የሸዋየ እንዴ ነው ያኛ ስታ የምን ባህል ነው? ቆይ ምንድን ነው አሁን? የሚያገባው ሙሽራ ከረሜላ ፋብሪካ ውስጥ ነው የሚሰራው ነው ወይ ለማለት ፈልጎ ነው። ሽንት ቤት ስትጠቀም የማይወድ አከራይ

ይሄን ካላይ ሊደርብ ነው ያለውን ንብረት እንዳለ የውስጠኛው ቁንጣ ውስጥ ያደርጋል። ምንም ሳያስቀር የኋላ ኪስ ውስጥ ያለውንም ያስቀምጣል፣ ይፈትሻል፣ ያረጋል። ይሄ ያበደ ሲስተም ለመገናኛ ዴባ። ይሄ ያበደ ሲስተም የጸለ በቃ የታባ አይሁንማ። እንደዚህ ካልሆነ አይሆንም፣ አይቻልም። በምንም ተአምር አያገኘንም፣ በቃ ቤትም አያገኝህም። በቃ አሁን ባስ ላይ ራሱ እጅን እንዲተንጠልጥለ ምናምን ብትሄድ አያገኘንም በምንም ተአምር መቼም። ቀበቶን ፈቶ ውስጥ እስከሚገባ ድረስ ይህን ያክል አልሞት። ስለዚህ ምርጥ ያበደች ያበደች ለመገናኛ ምቶ ሲሰምነች ማለት ነው። ምንድን ነው? ምን እንዴለም? ሰላም ነው። ሰላም ነሽ? እንዴት ነሽ? ዛሬ በጣም ደስ ብሎሃል። ምን አግኝተ ነው? አዎ፣ ዛሬ በጣም ደስ ብሎኛል ዛሬ ታማ ሐኪም ቤት ሄድክ ልብህን ታማ ከዛ ስትሄድ ሐኪም ቤቱ ዝግ፣ ደስ ብሎ ይጨፍር አልክባኝ። መርፌ ፈርተን ወይስ ምንድን ነው እሱ? ቢሮ ውስጥ ሚስቴን የሚመስላት እንደዚህ የሚንከባከቡት አለቃ የሚመስለው ወጥ ብሎ ስራ የሚሰራ ይመስለዋል አለቃዋ። በቃ አባቴ የሚመስለው እንዲህ ሲያስተምር ሰው ሲያስረዳ ነው፣ እንዲህ ነው የምትሰሩ ምናምን ብሎ አባቱ እውነታው እሱ ጠዋ ብሏል። እውነታው እሱ ሌላ ዓለም ውስጥ ነው ያለው። እሱ ያበደ ህልሙን እያየ ነው ህልም እየቀጭ ነው በህልም በቃ ዓለም ዞሯል እሱ እውነታው። የሚስቷ ግን ተመችታኛል በቃ ሚስቶች በቃ እንደዚህ ነው ባል ሥራ ሲል በቃ በሴቶች ተከቦ የሚንከባከቡት እያራገቡት ምናምን የራዳ ልጅ እየሸዋየን ነው

እንደዚህ ነው ሰዎች። እኔ ቀኔ ነው የሚያሳምሩት። በቃ እንደዚህ ነው ሰዎች። ከፋ ብዬ ፈታ ያለ ቀና በተለይ ጠዋት ላይ ካጋጠሙኝ ያን ቀኑ ሙሉ በቃ እነሱ ትዝ ባሉን ቁጥር ፈታ ያልኩ ነው። እንደዚህ ነው ሰዎች። የሻሽ ስታይል ራሱ ሻሽ እጅ ላይ። ወንዶች እቃ ሲያጥሙ ኦኬ ዋት እንደዚህ ጫማቸውን ሲያጥቡ አርጎ ነው የሚያጥቡ። ጫማ ተይ ኧረ ተይ ስም አታጥፊ! እቃ እንደዚህ ነው የምናጥበው። ምናልባት አንዳንድ አንዳንድ አልፎ አልፎ ሊሆን ይችላል እንጂ እቃ እንደዚህ ውሃ እየደፋ እንደዚህ እያደረግ ምናምን የምን ባህል ነው? ቆይ ምንድን ነው አሁን? የሚያገባው ሙሽራ ከረሜላ ፋብሪካ ውስጥ ነው የሚሰራው ነው ወይ ለማለት ፈልጎ ነው ወይስ ከረሜላ ፋብሪካ አለው ነው ወይስ ትዳራችሁ እንደዚህ ጣፍጥላችሁ ነው ወይስ ምንድን ነው? አልገባንም። ብዙ ብዙ በተለይ የምር ቲክቶክ ከመጣ በኋላ በጣም ብዙ ተደብቆ ያላየናቸው ባህሎቻችንን እያየ ነው። ይሄኛው ምንድን ነው ወይ ማለት ምንድን ነው? ከረሜላ ደስታ፣ ከረሜላ እንደዚህ ክር አስሮ አንገት ላይ አድርጎ ምናምን አልገባኝም። ብታስረዱ የዘንድሮ ሽምግልን አንቀመጥም። የመጣንበትን ጉዳይ ሳንጨርስ አንቀመጥም። ምንድን ነው? የተማረችውን ልጃችሁን ለልጃችን እንዲደሩን የመጣ ምን አለው ልጁ ልጁ ተከራይቶ ይኖራል እንደራበው ደግሞ ይበላል መንቀሳቀሻስ መንቀሳቀሻ ጆርዳን ፎራ ጆርዳን ቆዩ ከዓመት እስከ ዓመት የሚረግጠው ወንድ ልጅ ልጁ እሱ ነው

ሳፋና ሮቶ ለሽምግልና ግልና ብዬ እግራ እየገባኝ ነበር። ለካ ጥሎሽ እግረ መንገዳቸውን አባትየው እሺ ምናምን ካልሆነ ይሄ ደግሞ ጥሎሽ ብለህ እዛ ፍለፊታቸው ምናምን አስቀምጠት ሄዳለ ጥሎሽ ዲቻውን ጀለስክን

ጥሎሽ እንይጣለን ልጅዋ ለኛ ይሰጣል። በረም ሳማ ማረኩም አለ። በረም ሚስቴ ሚስቴን ሽምግልና በጉልበት ጭራሽ በጉልበት በማን ጋሼ፣ አሁን ይሰጣሉ ወይስ አይሰጡም? ወይስ ውሃ ልማቶች ቤት ለቤት ሲመጡ

ሄደ ውሃ ልማት፣ ሄደ ቃሌን ስጥ። ከዋናው ተቆርጧል። ቆጣሪ ማሁን አሽግ ሄዳለሁ። ሌላ ንግርግር አልፈልግም። አረ እባካችሁ፣ እባካችሁ። ዝም በል ዝሪክሪክ። ዋና መብራት የሚቆጥሩ ሰዎች በራቸው እንዴት እንደሚደበድቡ ባለፈው አውርተንበታል። ማስተካከያ ቢደረግበት ብለን አውርተን ነበር። አሁን ደግሞ በዚህ ምንም ማስተካከያ እያርጉ አይደለም። እንዴት እንደሚደረግ ባና ውሃ ልማቶች 9500 እንዴ ቢቀዳ ነው? ይሄ ሰው 9500 ብር የሚከፍል ሹገር ስታገባ ቢላይክ ምንድን ነው? ለአባታቸው ነው ታዲያ እንዴ ይህን የሚያክል ልጅ ታዲስ ያ እንግዲህ ልጆች፣ አባታችሁ ነው። ቤቱን በደንብ አሳይት፣ እሺ። ተጫወት። ያው እንግዲህ እዚህ ቤት ሁላችንም የሥራ ድርሻ አለን። የአንቺንም አሳይሻለሁ። እነዚህን ጫኖች ሙሉ የአንቺ ድርሻ ነው።

ለምን ልጅ ይቀጣል? ነው መቀጣት፣ ምንም ትምህርት አሰጥ ማማማር ነው ዛሬ ቅቅል እየበላ አስተማሩ ላይ ደግሞ ድራፍት ማረግ ስለዚህ አዳነች ቅቅል ቤት እንባላለን። አሪፍ አሪፍ ደግሞ ያበደ ትምህርት ቤት ነው። ያበደ ክላስ ነው። እንደዚህ ቢደረጉ እኮ በቃ መቅጣቱ ለምን አስፈለገ? እንደዚህ ብትማማሩ በጣም እኮ ነው የማትቀጡት። የምር ወገን፣ ድራማ ነበር የተሰራብን አዶናይ። ያም ሰው የመሰለው ምንድን ነው አዶናይ፣ በቃ ገንዘብ መለመን ፈለገ ገንዘብ ጎደለው ምናምን፣ ነው ለምኝ፣ ቤተሰቦቼን ብዋረድ አይሻለኝም ከሀገር ፊት ከምዋረድ። ቤተሰቦቼ ሀብታሞች ናቸው ሰሚ ኤኒ ማኒ ኢ ዋንት እነሱን ከእናቴ ፊት ፈረድ ይሻለኛል። ከዛ እናንተ ሙድ ብይዝባቸው አይሻለኝም? አስራ አንድ ዶላር ብቻ ነው ያለኝ ባንክ አካውንት ውስጥ። ከዚህ ኤርቢኤንቢ ደግሞ መቼ እንደምወጣ ላሳያችሁ። ከዚህ ያለሁበት ቤት ቫይራል ወጥቼ ነበረ። በረንዳ አልወጣ ነው ብዬ ብር ቸግሮኝ ምናምን ያው ፈጣሪ ነው እንዴት እንደጠላሁሽ፣ ፍቅርሽ ታመሜ ይንገሩሽ፣ ዘመዶቼ ይንገሩሽ፣ አከራዬ። እንደ ሀገር ነው ድራማ የተሰራበት። ህዝብ በቃ ቫይራል ለመውጣት ብላ ይሄንን ህዝብ መጫወቻ አደረገች። በቃ አሁን እኔ በጣም ያሳዘነኝና ያሳሰበኝ የምር እውነቱን ለማውራት በዚህ መሀል ውስጥ አሁን ህዝቡ ይሄን ነገር እያየ መጣ። የሆነ ሰው እያታለለ ተቸገርኩ፣ ወደ ሚዲያ መቶ ምናምን እየሸወደው እያታለለ የህዝቡን ብር እየበላ እንደሆነ እያየ መጣ። አሁን በዚህ መሀል በትክክል ተቸግሮ ትክክለኛ እርዳታ የሚያስፈልገው ሰው ቢመጣ ህዝቡ በዚህኛው አይን ስለሚያው ማንም አይረጋም ማለት እንደዚህ፣ በጣም የሚያስጠላና የሚደብር ነገር ነው። ለቫይራል ተብሎ የመረዳዳት ባህላችን እንዲጠፋ ያደርጋል።